ሰላም የቻናሌ ቤተሰቦች፣ በዚህ ቪዲዮ ለጡንቻ ጤና ለጡንቻ ጥንካሬ የሚጠቅሙ አምስት ምግቦችን እናያለን። እንዲሁም ሌሎች ለሰውነታችሁ ወሳኙን ምግቦችን የምንመለከት ይሆናል። ጡንቻ ያው ሰውነት ነው። ይህ መረጃ ለሁሉም ለሴቶችም ለወንዶችም ይጠቅማል። ስለ ጡንቻ ስናወራ ያው ሰውነታችን እንደማለት ነው። ጤናው የተጠበቀ ጥሩ ቅርጽ ያለው ሰውነት እንዲኖረን የሚረዱ ምግቦች እንደማለት ነው። አመጋገባችን፣ የምግብ ምርጫችን ጤናችንን ይወስናል። ስለዚህ ከብዙ ምግቦች ውስጥ የተመረጡ ወሳኝ አምስት ምግቦችን የምናይ ይሆናል። ከእናንተ የሚጠበቀው ቪዲዮውን እስከ ፍጻሜው መመልከት፣ ላይክ፣ ሰብስክራይብ፣ ሸር ማድረግ ጥያቄም ካላችሁ ኮመንት ማድረግ ይቻላል። በቅንነት ካየነው ሁላችሁም ይህን ቪዲዮ የተመለከታችሁ በሙሉ ላይክ ላይክ ብታደርጉት ይህ ቪዲዮ ለተለያየ ሰው ተደራሽ ይሆናል። ወደ መጨረሻ አካባቢ ብዙ ተጨማሪ ወሳኝ መረጃዎች እነግራችኋለን። ለጡንቻ ጤናና ፈውስ የሚረዱ ቫይታሚኖችና ሚኒራሎችንም እነግራችኋለን። ስለዚህ ቪዲዮውን ጨርሱት። ለጡንቻ ጤና ለጡንቻ ጥንካሬ ከሚረዱ አምስት ምግቦች ውስጥ በአንደኛ ደረጃ የሚገኘው እንቁላል መመገብ ይሆናል። እንቁላል ጥራቱ የጠበቀ ተስማሚና ከፍተኛ ፕሮቲን በመያዙ ለጡንቻ ጤና፣ ለጡንቻ ግንባታ፣ ለጡንቻ ጥንካሬ እንዲሁም የተጎዳ ጡንቻ እንዲያገግም ለመርዳት የሚያገለግል ተመራጭ ምግብ ነው። ለዛ ነው ስፖርተኞች እንቁላልና ስጋን ሲያዘወትሩ የምንመለከተው። እንቁላል አሚኖ አሲድ የሆነውን ሉሲንን በከፍተኛ ሁኔታ ይዘዋል። ይህ ደግሞ የጡንቻን ግንባታ ለመጨመር የሚደረግን የፕሮቲን ሲንተሲስ በከፍተኛ ሁኔታ የሚጨምር ነው። አሚኖ አሲዶች የፕሮቲን የመጨረሻ መሰረቶች ናቸው። እንቁላል ለጡንቻ ጤናና ግንባታ የሚያገለግሉ ሌሎች ንጥረ ምግቦችንም ይዘዋል። እነሱም ኦሜጋ ስሪ ፋቴ አሲድ፣ ፎስፎሊፒድ፣ ቫይታሚን ዲ፣ ጥሩ ኮሌስትሮል ናቸው። እንቁላል ለመስል ሲንተሲስና ኃይልን ለማግኘት ይረዳል። ተጨማሪም መረጃ ለመስጠት ያህል አንድ የተቀቀለ እንቁላል ቫይታሚን ኤ፣ ቫይታሚን ቢ ፋይቭ ፓንቶቶኒክ አሲድ፣ ፎሌትን፣ ቫይታሚን ቢ ትወልቭ፣ ቫይታሚን ቢቱ ወይም ሪቦፍላቪን፣ ፎስፎረስ፣ ሲሊኒየም፣ ቫይታሚን ዲ፣ ቫይታሚን ኤ ቫይታሚን ቢ6 ካልሲየም፣ ዚንክን ይዘዋል። እንቁላል በምድራችን ባለብዙ ኒውትረንት ባለቤት ከሚባሉት ምግቦች አንዱ ነው። እንቁላል የጥሩ ኮሌስትሮል መጠን ወይም ጉድ ኤች ዴል የምንለው ስላለው መጥፎ የኮሌስትሮል መጠንን ወይም ባድ ኤል ዴል የሚባለውን ለመቀነስ ይረዳል። እዚህም ጋር ተያይዞ የልብ ተጋላጭነትን ይቀንሳል ማለት ነው። ነገር ግን እንቁላል ዳያተሪ ኮሊስትሮል የሚባልም አለው። በአንድ እንቁላል ቢጫው ክፍል ወይም ኤግዮክ በምንለው ከ186 ከ200 ሚሊግራም ዳያተሪ ኮሊስትሮልን ይዟል። ስለዚህ ሃይፐር ኮሊስትሮሎሚያ ወይም በዘር ያለባቸው ሰዎች፣ ቁጥር ሁለት የስኳር በሽታ ያለባቸው ሰዎች፣ የቆየ የልብ በሽታ ያለባቸው ሰዎች በደም ኮሊስትሮል መጠን ላይ ተጽዕኖ ስለሚኖረው ከአንድ እንቁላል በላይ መመገብ የለባቸውም። ወይም እንደ ችግራቸው ሴቬሪቲ መወሰን እንዲቻል በአመጋገባቸው ዙሪያ ላይ ሐኪማቸው ማማከር ይኖርባቸዋል። ኮሊንን ይዘዋል። የአይንን ጤና ይጠብቃል። እንቁላል ከዚህ በላይም በጣም በጣም ብዙ ጥቅሞች አሉት። ያው ቪዲዮን አጠር ለማድረግ ነው ይቀነስ ነው። ሌላው ለጡንቻ ግንባታ ና ጥንካሬ ከሚያገለግሉ ምግቦች ውስጥ ሁለት የዶሮ ስጋ ና የበሬ ስጋ ነው። ያልሰባ ወይም ቀይ የበሬ ስጋ ና የዶሮ ደረት አካባቢ የሚገኘው ስጋን አዘውትሮ መመገብ ለጡንቻ ግንባታ፣ ጤና ጥንካሬ ያገለግላል። የዶሮ ስጋ ቆዳውን ያልጨመረ ደረት አካባቢ የሚገኝ ስጋ ከፍተኛ ጥራት ባለው ፕሮቲን የታጨቀ ነው። ስለዚህ ጡንቻን ለማግኘት ለመገንባት ተመራጩ መፍትሄ ነው። ይህ የዶሮ ስጋ እንደ ኒያሲን ቫይታሚን ቢ6 ያሉ ቢ ቪታሚኖችንም ይዟል። እነዚህ ቫይታሚኖችም ለጡንቻ ግንባታና ለሰውነት የተስተካከለ ተግባር ያገለግላሉ በተለይ በእንቅስቃሴ ወቅት። ጥናቶች እንደሚጠቁሙን ከሆነ እንደ ደሮ አይነት ከፍተኛ ፕሮቲን ያላቸው ምግቦች ከእንቅስቃሴ በኋላ መመገብ ውፍረት ለመቀነስ ወይም ፋትሎስ፣ ለጡንቻ ግንባታ ኢንክሪዝ መስል ማስ መጨመር፣ ለጡንቻ ጥንካሬ መስል ስትሬንግዝ ይጠቅማል። የበሬ ስጋም በከፍተኛ ፕሮቲን፣ በከፍተኛ ተስማሚ ፕሮቲን፣ በቪቪታሚኖች ሚኒራሎች ና ኬራቲን የተሞላ ነው። አንድ ሰው ከስፖርት ወይም ከእንቅስቃሴ ጋር ቀይ የበሬ ስጋን አዘውትሮ ቢመገብ የጡንቻ መጠን እየጨመረና እየተገነባ መምጣቱ እርግጥ ነው። ዶሮ ስትመገቡ የዶሮ ቆዳውን ማካተት የለባችሁም። ሰውነታችን የጡንቻ ህብረ ሕዋስ የሚገነባው ወይም የሚሰራው አሚኖ አሲድን በመጠቀም ነው። ስለዚህ እንደ በሬ ስጋና ዶሮ አይነት ከፍተኛ አሚኖ አሲድና ፕሮቲን የሚሰጡን ምግቦች ማዘውተር አለብን። ቀይ የበሬ ስጋ ከፍተኛ ጥራቱን የጠበቀ ፕሮቲን ይለግሳል። ከፍተኛ መጠን ያለው አይረን ይለግሳል። ለጡንቻ ጤና፣ ለጡንቻ ጥንካሬ፣ ለሰውነት ብቃት መጨመር ይረዳል። ከፍተኛ የዚንክ መጠን በመለገስ ለብዙ የጤና ጥቅሞች ይውላል። በቫይታሚኖች የተሞላ ነው። በቫይታሚን ቢ12፣ በቫይታሚን ቢ6፣ በቫይታሚን ቢ 3 በቫይታሚን ቢ 2 የተሞላ ነው። ለአጥንት ጤና፣ ለአእምሮ ጤና፣ ለእውቀት ተግባር ጤና ይረዳል። ስለዚህ ስጋን በሳምንት ከሁለት እስከ ሶስት ጊዜ መመገብ አሪፍ ነው። የዶሮ ስጋ በተለይ ደግሞ የዶሮ የደረት አካባቢ ስጋ በከፍተኛ ጥራት ባለው ፕሮቲን የተሞላ ነው። ክብደት ለመቀነስ ይረዳል። በቢ ቫይታሚኖች የተሞላ ነው። በተለይ ደግሞ በቫይታሚን ቢ ስሪ ና በቫይታሚን ቢ ሲክስ በሽታ የመከላከል አቅምን ለመጨመር ይረዳል። የአጥንት ጤናን ለማሻሻል ይረዳል። የደም ግፊትን ለማመጣጠን ይረዳል። ለልብ ጤና ይጠቅማል። ለአንጎር ተግባር ይረዳል። እንደ ትሪፕቶፋን አይነት ሙድን ቦስጥ የሚያረጉ ጥሩ ስሜትን የሚያበረታቱ ኮምፓውንዶችን ይዟል። የዶሮ ስጋ ለጡንቻ ጤናና ጥንካሬ ሌላው ምግብ እርጎን መመገብ ይሆናል። እርጎ ለጡንቻ ጤና ለጡንቻ ጥንካሬ ይረዳል። እርጎ ካዚንን ሆይ ፕሮቲንን ስለያዘ ፈጣንና ቀስ በቀስ የሚልቡን ፕሮቲኖችን ይዟል። ይህ ባህሪውም ለፖስት ወርካውት ሪከቨሪ ወይም ከእንቅስቃሴ በኋላ ለማገገም ናይት ታይም መስል ሪፔር ይረዳል። ምሽት ላይ ጡንቻችን እንዲያገግም ይረዳል። እርጎ ለመስል ፕሮቲን ሰንተሳይስ ያገለግላል። የሊን መስል ማስ ወይም ደግሞ ጡንቻችን እንዲጨምር ይረዳል። ቀጣይነት ያለው አሚኖአሲድ መለቀቅ እንዲኖር እርጎን ከምኝታ በፊት ወይም ከእንቅስቃሴ በኋላ መመገብ ያስፈልጋል። ሌሎች የእርጎ ጥቅሞችም እርጎ ለምግብ ስርዓት ልመት አካላት ጤና ይረዳል። ለአጥንትና ለጥርስ ጥንካሬ ይረዳል። ጥራቱ ጥራቱ የጠበቀ ከፍተኛ ፕሮቲን ለመለገስ ይጠቅማል። በዚህም ለብዙ ጥቅሞች ይውላል። በሽታ የመከላከል አቅምን ለመጨመር ለክብደት ምጥጥን ይረዳል። የቁጥር ሁለት የስኳር በሽታን ለመከላከል ይረዳል። የልብ ጤናን ይደግፋል። እርጎ በወሳኝ ኒውትረንቶች የተሞላ ነው። እነሱም በካልሲየም፣ በፕሮቲን፣ በቫይታምቢ 12፣ ፎስፎረስ፣ በቫይታምቢ ሁለት ፖታሲየም፣ ፕሮባዮቲክስ የተሞላ ነው። እነዚህም ለብዙ ጤና ጥቅሞች ይውላሉ። የጡንቻ ግንባታ ከሚያገለግሉ ምግቦች ውስጥ አሳዎችን መመገብ ነው። አሳዎችን በቅደም ተከተል ስንመለከት ሳልሞን፣ ቱና፣ ቶፉ የመሳሰሉትን አሳዎችን መመገብ ለጡንቻ ጤና ግንባታ ጥንካሬ ተመራጭ ምግቦች ናቸው። ለአጠቃላይ የሰውነት ጤንነት ለጡንቻ ግንባታ ሳልሞን መመገብ ትልቅ ምርጫና ብልህነት ነው። ሳልሞን ከፍተኛ ፕሮቲን ኦሜጋ 3 ፋቲ አሲድ ብዙ ቢ ቫይታሚኖችን ይለግሰናል። ኦሜጋ 3 ፋቲ አሲድ በጡንቻ ጤና መጠበቅና ለጡንቻ ግንባታ ወይም መስል ማስ ትልቅ ሚና አለው። የቱና አሳ ፕሮቲንን፣ ቫይታሚን ኤ፣ ቢ ቫይታሚኖች ላይክ ቫይታሚን ቢ ትዌልቭ፣ ኒያሲን እና ቢ ሲክስ በከፍተኛ ሁኔታ እናገኛለን። እነዚህ ደግሞ ለተሟላ ጤንነት፣ ጉልበት፣ ኤክሰርሳይዝ ፐርፎርማንስ ያገለግሉናል። ከቱና የምናገኘው ኦሜጋ ስሪ ፋቲ አሲድ ለጡንቻ ጤና ይጠቅማል። በተለይ በእድሜ መጨመር ምክንያት እየቀነሰ ላለ ለጡንቻ መጠንና ጥንካሬ መቋቋም ይጠቅማል። ከቶፉ ፕሮቲንን፣ ካርቭስን፣ ፋትን እንዲሁም ለጡንቻና አጥንት ጤና ለጡንቻ ተግባራት የሚያገለግለውን ካልሲየም እናገኛለን። ለጡንቻ ግንባታ ከሚያገለግሉ ምግቦች ውስጥ አኩሪያተር ምስር መመገብ ይሆናል። አኩሪያተር ምስር፣ የሶይ ወተት፣ የአኩሪያተር እሸት ወይም ደማሜ መመገብ ለጡንቻ ጤና፣ ለጡንቻ ግንባታና ጥንካሬ ወሳኝ ምግቦች ናቸው። ምስር ለጡንቻ ግንባታና ጥንካሬ የወሳኝ ምግብ ሲሆን ከፍተኛ ፕሮቲን አሚኖ አሲድ፣ ተስማሚ ፋይበር ወይም ቃጫ፣ ካርብስ፣ ቫይታሚን ና ሚነራሎችን ይለግሰናል። ለአትክልት አዘውታሪዎችም አማራጭ ፕሮቲን አሚኖ አሲድን የምናገኝበት ምግብ ነው። ምስርና ሙኑብልን ለአይክሩዝ አዘውትሮ መመገብ ለጡንቻ ግንባታ አስፈላጊ የሆነውን ፕሮቲን አሚኖ አሲድ ማግኘት ይቻላል። ምስር ምርጥ የእጽዋት መሰረት ያለው ፕሮቲን ይለግሰናል። ሶሊብልም ኢንሶሊብልም የሆነ ፋይበርን ይለግሳል። ለልብ ጤና ይረዳል። ለደም የስኳር ምጥጥን ይረዳል። ኤነርጂን ቦስት ለማድረግ ይረዳል ይረዳል እንደ ድካም አይነት ነገሮችን ለማስወገድ ይረዳል። ወሳኝ ማይክሮኒውትረንቶችን ይዟል። ቫይታሚን ቢ ናይን ወይም ፎሌት፣ አይረን፣ ማግኒዚየምን፣ ዚንክን፣ ኮፐርን፣ ማንጋኒዝን ይዟል። ለክብደት ምጥጥን ይረዳል። ለገተልዝ ለወድና ለአንጀት ጤና ይረዳል። የካንሰር ተጋላጭነትን ይቀንሳል። አኩሪያተርም እንደዚሁ ብዙ ጥቅሞች ይዟል። ወንዶች በተለይ ከአኩሪያተር ይልቅ ምስልን ብታተኩሩ ይመረጣል። እነዚህና ምግቦች አዘውትሮ መመገብ ለመስል ጤና ለጡንቻ ግንባታ በጣም ወሳኝ ናቸው። ምንም እንኳ ለእናንተ የጡንቻ ጤና አስፈላጊ የሆኑትን በክራይቴሪት ምግቦችን ብንመርጥም ያላወቋቸው አሪፍ ስለሆነ ሌሎች ለጡንቻ ግንባታና ጤና የሚያገለግሉ ምግቦችን እናካፍላችሁ። ለጡንቻ ግንባታ ጥንካሬ የሚያገለግሉ ምግቦች እርጎ፣ ሁለተኛ ባቄላ፣ ሶስተኛ ኪንዋና ሙሉህል፣ አራተኛ አጃ፣ አምስተኛ ነትና ሲዶች፣ ነት ማለት የለውዝ ዝርያዎች እንደ ዋልነት፣ ፒያነት፣ አልሞን፣ ስድስት የቸኮሌት ወተት፣ ሰባት አቮካዶ፣ ቆስጣ፣ ስምንት ሽምብራ ወይም ቺክ ፒያስ፣ ዘጠኝ ወተት፣ አይቨሩዝ የመሳሰሉት መመገብ እነዚህን አዘውትሮ መመገብ ያስፈልጋል። ምግብ መድኃኒት ነው። አሁን ያለን የጤና ሁኔታና የአመጋገብ ስርዓት በኋለኛው ህይወታችን ላይ ተጽዕኖ ይኖረዋል። በእርግጥም አለው። ስለዚህ በየትኛውም የእድሜ ክልል ሁሉም ሰውነታችሁን የተመረጡና እና የተመጣጠኑ ምግቦችን በማዘውተር በአስፈላጊ አልሚ ምግቦች፣ ቫይታሚኖች፣ ሚኒራሎች ገንቡ እንላለን። ስለዚህ አሁኑ ጀምሩ። ለጡንቻ ፈውስና ጤና የሚያገለግሉ ቫይታሚኖች አንደኛ፣ ቫይታሚን ዲ፣ ቫይታሚን ቢ12፣ ቫይታሚን ቢ3፣ ቫይታሚን ቢ 6 ቫይታሚን ኤ፣ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ቢ 2 ቫይታሚን ቢ 9 ወይም ፎሌት ናቸው። ሉ ሚኒራሎች ማግኒዥየም፣ ዚንክ፣ ካልሲየም፣ አይረን ናቸው። ሌሎች ንጥረ ነገሮች ኦሜጋ ስሪ ፋቲ አሲድ፣ ኬራቲን ፋይበር ፕሮቲን፣ የመሳሰሉ ነገሮችን መጠቀም ትችላላችሁ። ውድ አድማጮች፣ አመጋገባችን፣ የምግብ ምርጫችን ጤናችንን ይወስናል። ስለዚህ አመጋገባችን በጤናማ ምግቦች ላይ ይሁን። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች ተደራሽ እንዲሆን እኛንም ለቀጣይ ስራ እንዲያበረታታ ሻር፣ ላይክ፣ ሰብስክራይብ ይደረግ። በቅንነት ካየነ ሁላችሁም ይህን ቪዲዮ ላይክ ብታደረጉት ተደራሽ ይሆናል። መረጃ ስንለክተ ለተሎ እንዲደርሳችሁ የኖቲኬሽን ደውልን ተጫኑ። ተመሳይ ቪዲዮዎችን በቀላሉ ማግኘት ከፈለጋችሁ ከስር ዲስክሪፕሽን ሴክሽን ላይ ሊንካቸውን አስቀምጠናል። ሊንኩን ክሊክ በማድረግ መመልከት ቻላችሁ። በእውነቱ ስላዳመጣችሁን እያመሰገንን በሌላ ቪዲዮ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።